ላችሁም በምንላችሁ ቤተሰቦቻችን በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ የሆኑ ያላችሁን ገንቢ ሀሳብ አስተያየት በኮንሰክሽን ላይ

ከሁለት ሳምንት በፊት ዘማሪ ይትባረክ ታምሩ ቀለበት እንዳሰረ ና ለፍቅረኛ ታገቢኛለሽ ብሎ ጥያቄ አቅርቦላት እሽ እንዳለችው ብዙቻችን ያው እናስታውሳለን። ና ሶሻል ሚዲያ ላይም እጅግ በጣም መነጋገሪያ ሆኖ ነበር። አንደኛ ክርስቲያን ሆኖ እንዴት ተንበርክኮ የታገቢኛለሽ ጥያቄ ይጠይቃል? ከአንድ ክርስቲያናዊ ሰው ይጠበቃል ወይ ከአንድ ዘማሪ ምናምን ተብሎ ነበረ። ከእሱም አልፎ ደግሞ እሷ ማን ነች? ህይወት ዮሐንስ የተባለች የይትባረክ ታምሩ ፍቅረኛ የነበረች ማናት የሚለው ለብዙ ሰዎች በጣም ጥያቄ ሆኖ ነበረ። ና ግን ኢንስታግራም ወይም ደግሞ እንደ ቦንስ ነገር ታይታም ነበረ። ካለባብሷ ከአንዳንድ አኳ ኮና ነገሮች ነው ስታዩ ክርስቲያን እንኳን አለችም ያሉ ብዙ ሰዎች ነበሩ። ምክንያቱም ሁኔታዋን ስትታይ ስትታይ ክርስቲያናዊ ባህሪ ወይም ደግሞ ግጽባይ የምታሳይ አይነት ሰው ስላልነበረች ነው። እንግዲህ የሷ አንድ አዲስ ቪዲዮ የወጣ ለማልፎ ከዚህ በፊት ምናልባት ብዙቻችሁን ብዙቻችሁ ልታውቁት ትችላላችሁ። እዚህ ቪዲዮ ላይ የምትመለከቱት እጅግ ታዋቂ ተወራ ነበረው ባቢ የተባለ ብዙቻችሁ በሪያክሽን ቪዲዮ ታውቁታላችሁ እና ከእሱ ጋር አብሮ እንደነበሩና የእሱ ፍቅረኛ እንደነበረች አብሮን ቪዲዮ አብሮ እንደሰሩና ከዚህ በፊት ቪዲዮ ሲሰሩ እንደነበረ እና ከሆነ ጊዜ በኋላ እንደተለያዩ ነው። እንግዲህ እንደምታውቁት ባቢ ደግሞ ክርስቲያን አይደለም፣ ወይም ደግሞ አማኝ ሰው አይደለም ማለት ነው። እንግዲህ ቺ ሴት ደግሞ ምናልባት ዛሬ አማኝ ልትሆን ትችላለች። ከዚህ በፊት ግን ዞሮ ዞሮ ከአማኝ ካልሆነ ሰው ጋር ወይም ደግሞ ከአለማዊ ሰው ጋር የነበረች ሴት ናት ማለት ነው። ዛሬ ላይ ደግሞ ከይትባረክ ጋር ፍቅር ተጣምራለች። እጅግ በጣም የሚያስገርም ነገር ነው። ይትባረኪን አያቅ ወይ ከዚህ በፊት በፊት ቦታን አያቅም። አንዳንድ ጊዜ እኛው ወደ ትዳር ስንገባ የበፊት ህይወት ምን አገባኝ ካሁን በኋላ ያለው ነገር ነው ምናምን የሚባል ነገር አለ። ነገር ግን ደግሞ አንዳንድ ጊዜ ህይወት ከበፊት ህይወታችን ጋር የተገናኘ ነገር ነው። አሁን የምንኖራት ህይወት ከበፊት ህይወታችን ጋር የተገናኘ እና የበፊት ህይወታችን ህይወታችን ላይ ተጽዕኖ የሚያሳድር ነገር ነው። ምናልባት ች ሴትዮዋ ታዋቂኑ ሰዎችን አጥምዳ በፍቅር ምናምን ለመያዘን ብትቦክር ሊሆን ይችላል ትችላለች። ከዚህ በፊት ከባብ ጋር የነበረች ዛሬ ላይ ከይትባረክ ጋ ሆናለች። ምናልባት ነገ ደግሞ ከሌላ ሰው ገልቶን ትችላለች እና ይትባረክ ይነ ይችላል ምን ያህል እርግጠኛ ነው እሷ ምን ያህል ያውቃታል ምን ያህል አብሮ ቆይቷል ምን ያህል እሷን እንዲትል ወይም ደግሞ በጥልቀት ያውቃታል የሚለው ነገር ለብዙዎቻችን ጥያቄ ይሆናል እኛ ግን ይሄን የእሱ ስለሆነ ለእሱ እንተውና ወደ እንደ ክርስቲያን እንምጣና ወደ ክርስቲያናዊ ጥያቄያችን ስንመለስ አንኛ ከዚህ በፊት ዓለማዊ ከዓለማዊ ሰው ጋር የነበረች ሴት እንዴት ያገባታል ሁለተኛ ደግሞ ስርአቱን ጋር ላት አለባበሳ ብትታይ ብዙ ነገሮቿ ብትታይ ክርስቲያናት በስለ ምንም ነገር ከሷ የሚባል ነገር አይታይም፣ ማለት ነው። ምናልባት ያፕታል ልጅ ትንሻለች ወይም አቁና ልማት ይችላልና ይትባረክ ምን ነው መስፈርቱ ምን ነው እሷን ያገባት የሚለው ነገር በጣም የሚያስገርም ነገር ነው። ምናልባት እንደ አንድ ምድራ ቦይ ሰው ትቀባባለች፣ ትለብሳለች ምናምን፣ ምናልባት ሀብት ልማት ይችላል። ይትባረክ ምን አይቶ ነው ወይ እሷን የወደዳት የሚለው ነገር ለብዙቻችን እጅግ በጣም ጥያቄ የሆነ ነው፣ ለኔም ጨምረው ማለት ነው። እንግዲህ ቪዲዮ ላይ እንደምትመለከቷት ይሄም ቪዲዮ ለምሳሌ እዚህ ቪዲዮ ላይ ስትመለከቱ እጅግ በጣም የሚያስገርም ነገር ነው። አለባት ብዙ ነገሯን ብታዩ በቃ ሁኔታ ምናምን ምን እንኳን ክርስቲያን አይደለም፣ ቸርች ገብቶ የሚያውቅ ሰው አትመስልም። ምናልባት እሷ ብቻ ሳይሆን የዚህ ዘመን ክርስቲያኖች ወይም ጴንጤዎች ብንል እጅግ በጣም ነገሩ በጣም እየተደብላለቀ ነገር ነው እና እንደኔ በጣም ጥያቄ የሆነብኝ ነገር ምን ያህል አውቃት ነው እንግዲህ ዘመሪያችን እችን በፍቅር ከሷ ጋር የተጣመረው የሚለው ነገር እኔ በጣም ጥያቄ ይሆናልና እንደ እውቅናው ደግሞ ለምንድን ነው በቤተሰብ አፈላልጎ? እኔ ለምሳሌ ባገባ፣ የራሴ ሀሳብ ነው። እንደሱ ታዋቂ ሆኝ አይደለም አንድ በቃ አንድ ነው ባም ሰው ሆኝ የራሱ በቤተሰቦቼ ባገባ ደስ ይለኛል። ምክንያቱም አንደኛ በድሮ በስርዓትና ባህል ቢሆን በጣም የተሻለ ነው። እንደገና ደግሞ በቸርች ወይ ደግሞ በቤተክርስቲያን ስርዓት ቢሆን በጣም የቻለ ነው ቤተክርስቲያን ደግሞ እርግጠኛ ሆኜ ብዙ የራሷ የሆነ መስፈርት አላት ሰው ሲጋባ ወይም ደግሞ ጩኛ ሲፈልግ በፍቅር ስጠምር ምናምን ስለዚህ ይህን ሁሉ የቤተክርስቲያንና ና የመጽሐፍ ቅዱሳዊ አካሄዶችን ተከትሎ ነው ወይስ ይትባረክ ያገባት የሚለው ነገር ለብዙቻችን በጣም ጥያቄ ሆኗል ና ለዚህ ዩቲዩብ ቻናል አዲስ ናቸው ሰብስክራይብ በማድረግ ቤተሰብ ሆኑላቸዋለሁ